ከመልካሙ ሰው ቤት ዛሬ ለየት ያለ ፋሚሊ ፕሮግራም አለ ማለት ነው። እንግዲህ ማታ ለየት ያለ ቪዲዮ ይጠብቁ የሚል መልእክት ከወዱ ደርሶናል። እኛም በጉጉት እንደምንጠብቅ ባለሙሉ ተስፋ ነኝ። እኔ እኔ በጉጉት ነው የምጠብቀው ማለት ነው። እና እንደዚህ ቤተሰብ ጋር የሆነ ነገር ደስ ይላል። አንዳንድ ጊዜ ሁሌ ፋሲካ በሆነ ይባላል ማለት ነው። ሁሌ አመት በዓል በሆነ ማለት ነው። ቤተሰብ ጋር ምናምን ያለውን ድባብ እንደዚህ ያሳዩናል ማለት ነው እና ከቤተሰብ ጋር የተያያዘ ቪዲዮ ደስ ይለኛል ባይበልጥ ማለት ነው ጋር ይስ አላውቅም ለምን እንደሆነ። እና ያው እንግዲህ የሆነ ማርክ ብዙ ጊዜ እናቱን የሆነ በቃ እንትን ሲል አየዋለሁኝ እና በጣም ደስ ይለኛል። ለምን እንደው ታውቃላችሁ የሆነ ቤተሰብ የሚያስቀምጠን የሆነ የለውጥ ማማ፣ ልጄ እዚህ ቦታ ላይ ቢደርስ፣ ልጄ እዚህ ቦታ ላይ ብትደርስ ብሎ የሚያስቀምጡን ቦታ አለ እና ወደዛ ቦታ እየሄድን እየተለወጥን ምናምን ቤተሰብ ያንን ሲያይ ሲደሰት ምናምን በጣም ነው ደስ የሚለው። የኛ ለራሱ በቃ ሁሉ ነገራችን ቀና ነው የሚሆነው ማለት ነው። ግን አንዳንድ ልጆች ቤተሰብ ያስቀመጣቸው ቦታ ሌላ ነው፣ እነሱ እየሄዱበት ያለው መንገድ ሌላ ነው። እንደዛ ምናምን ሲሆን ቤተሰብ የሚያዝንባችኋል። በቃ እናንተም ደግሞ ለመለወጥ ወይም የሆነ ቤተሰብ አስቀመጣችሁ ቦታ ላይ ለመድረስ ይቅርና ራሳችሁን ለመለወጥ ለራሱ ጥረት አታደርጉም ማለት ነው እና ግን ልባም ሰው በቃ ለራሱን መለወጥ የሚፈልግ ለራሱን ማደግ የሚፈልግ ቤተሰቡን ማስደሰት የሚፈልግ ሰው ደግሞ ቤተሰብ አስቀመጠው ቦታ ላይ እዚህ ቦታ ልጅ መቀመጥ አለባት ብሎ አስቀመጠን ቦታ ላይ ለመሄድ ጥረት እያደረግን፣ ቤተሰብ እየመረቀን ደስ እያለው ይህኔ ጠንካራ ልጅ እሰይ ምናምን እያለው ማለት ነው። ደስ እያላቸው ቤተሰብ እየመረቁን ስንሄድ ለእኛም በጣም አሪፍ ደስ የሚል ነገር ነው እና ሁልጊዜም ቤተሰቦቻችን ከምናስከፋ ቤተሰቦቻችን አስደስተን ምንም ባይኖረን እንኳን ቤተሰቦቻችን ለማስደሰት ብቁ እንሁን ማለት ነው። ጋይሳው